እየገደለ ግን ዘጠኝ አቅም ቢኖረው እየገደለ ሰላም አድርጓ አድር መምራት አይቻለሁ። ስለዚህ ጣሊያን ያኔ ኃይሏን መሰረት አድርጋ ህዝባችን ስትገድል ስትጨፈጭ በጅምላ ስታርድ ኑራ አምስት ዓመቱን ሙሉ ኑራ መላው ጠፋል፣ ዘዴው ጠፋል፣ ምንድን ነው ሚስጥሩ ብላ አሰበች። ከዛ በኋላ የከረረ ሃይማኖታዊ ትንሳኤ አላቸው፣ መነጫቸው ሃይማኖታቸው ላይ በጣም ፍቅር አላቸው። ሃይማኖትን እኛ ደግሞ የነሱን ሃይማኖት አንከተል፣ አይደል? በዚህ ምክንያት ከሆነ ምን እናድርግ? የኢትዮጵያውን አቡን እንያዝና ይሄ አቡን የእኛን አገባብ ህዝቡን ይቀበለና ከነገረ ይቀበለናል ብለው አሰቡ። እንግዲህ የጣሊያን ንጉስ ነው ያሰሩ አነሰን አሰበና ህዝቡን ሰብስቡል ብሎ አሰበሰበ። አቡኑን አስመጣ። አቡነ ጴጥሮስን አስመጣ። አቡነ ጴጥሮስን አስመጣ በኋላ መድረክ ላይ አቁሞ የኢትዮጵያ ህዝብ፣ አሪያንን በመንግስትነት ልትቀበለው ትችላለህ መቀበል አለብህ ብላችሁ ትምህርት አስተምሩ ህዝቡን ስበኩልን። ያ ካልሆነ እንደተጋደልን ነው ነው እኛ ማንወጣም እናንተ የሚያማስወጣታ አትነላችሁ ብሎ ጠየቁ። ይህን ካላደረግህ ግን ከዚህ መድረክት በሰይፍ ልቆርጠና አዋል። እሺ ብለው አሁን ጴጥሮስ ቆሙ አብረው አሁን ጴጥሮስ ልክ እኔን እንታዩኛል መድረክ ላይ ያለው አይደል፣ ሁሉ ሰው እያየ ከዚህ መድረክ ላይ ሆኑና ልክ የኔ ጓጆዎች ናቸው እነሱ ሰይፋቸውን ይዘው ወደ እኔ ተዘጋጅተው፣ ወደ አንገት አዘጋጅተው ሰይፋቸውን ይዘው ቆማ፣ እነሱኛን እኔን ሊሰይቡ የቆሙ ሰዎች ናቸው። ንጉሱ ከዚህ ወንበር ይዞ ተቀመጠና የኢትዮጵያ ህዝብ ጣሊያንን በጸጋ ልትቀበለው ይገባ የሚል አዋጅ አውጅ አሉ። እሺ ብለው ቆሙና የኢትዮጵያ ህዝብ ወይ አይደለም ህዝቡ የኢትዮጵያ መሬት ጣሊያንን ብትቀበዩ ፍጹም የተረገምሽሁኝ ብለው አወግዙ፣ ከሰው ላይ ተሰየሙ። አቡነ ጴጥሮስ እንደተባሉ ይኖራሉ። ሲዘርፍ የሞተ ሌባ ማለት ዘላለም ይኖራልን? ዘላለም ይኖራልን? ሲዘርፍ ሲዘርፍ የሞተ ማለት። አቡነ ጴጥሮስ ታቦት ተቀርጦላቸው የኖሩ ታላቅ አባቱ ነው። ዛሬ ስማቸው ይዘከራል። ታዲያ አቡነ ጴጥሮስን ያስተመራቸው የክህነት ትምህርታቸውን ያስተምራቸው መምህር ዛሬ፣ አስተማሪ መምህር የለም ወይስ ተማሪ መምህር የለም? ትናንት አማራ ክልል ውስጥ በወለጋ የተደረገውን ነገር ስናወራ ፖለቲካ ነው እያሉ በመድረክ እየመጡ ፖለቲካ ነው፣ እኛም ሃይማኖታችን ኦርቶዶክስ ነው፣ ኦርቶዶክስ ስትነካ እኛም እንነሳለን እያሉ በመድረክ ሲሰውኳችሁ ነበር። ዛሬ እንኳን አይመጡ። ሲሰውኳችሁ ነበር፣ ሲያስተምሯችሁ ነበር። እናንተም አዎ እያላችሁ አምሳ ምሳም እየሆናችሁ ሙሉ በሙሉ እያመናችኋቸው ስትኖሩ ነበር። ዛሬ ጎጃም ላይ ደብረ ኤልያስ ገዳሙ በከባድ መሳሪያ ተመቶ መነኮሳቶች ሲገደሉ የገዳሙ ማህበረሰባ ሲፈናቀሉ ጎርጎራ ላይ ገዳሙ ሲደፈር ምን ፈለግ? ከዚህ በኋላ ምን ነው የምትፈልጉ? ምክንያት አይደለም የሚደረደሩ ምን ምክንያት ይምጣሻው። አሁን ደግሞ ሰሞኑን እንዲህ አይነት ፖለቲካ ጀምሮ ፋኖ ኤርትራና ትግራይ የጋራ ስምምነት ወስደው ፋኖ ያን ሁሉ የአማራን ሕዝብ ወጣት የጨፈጨፈ ከደብረ ጽዮን ጋር ስምምነት ወስዶ አማራን ሊያሳርዱ ሊመጣ ነው። እያሳረዳችሁ ነው ፋኖ እያሉ ፖለቲካ ጀምሮ። እሺ፣ ችግር የለም። እኛ ከደብረ ጽዮን ጋር ስምምነትም እናድር፣ መስማማታችን አለመስማማታችን እግዚአብሔር ነው የሚያውቀው። ብንነግራችሁም አካምኑ አታምኑ እሺ ግን እንስማማ። ጌታቸው አሰፋ አይደለም በበላይነት እየመራው ወልዲያን ጨፋጭቦ ሄደ ደው ጎንደር ድብረታቦር ድረስ ጨፋጭቦ ሄደ። ጌታቸው አይደለም ጌታቸው የሰላም የኖቤል ተሸላሚ ሆኖ ግን ከአብይ ጋር ፖስት ሲደረግ ከአብይ ጋር ተሸላሚ ሆኖ ሲወጣ የኢትዮጵያ አልገረመውም ነበር፣ አማር አልገረመውም ማለት ነው። እኛ በጫካው ገብረ ሲሆንም በጫካው ነው ያላደረግነውን አደረጉ ብሎ ፖለቲካ ሲነዛ አዎ ብለህ የምትቀበል ከሆነ ዛሬም ቄልነብ ይህ ሞኝነት እስከመቼም ድረስ እንደዚህ ይዘው የምትቀጥል ከሆነ እንዴት አረር ትቀጥላለህ? እንዴት አረር እንቀጥላለን? አንተም ትሞታለህ፣ እኔም እሞታለሁ። ምናልባት እኛ ተይዘን ተናዘን ለጠላት ተዋርደን መሞቱ ላይ ግን አናደርገው። ምክንያቱም የአባት ልጅ እንጂ ምክንያቱም የአባቶቻችን ልጆች ይለናል። ተረድተነዋል፣ አውቀነዋል። ታሪኬን አውቃለሁ ያወጣኝ ታሪክ እንጂ ሀብት ንብረትም የለኝም። የእጅ ክላሽም የለኝም። በጀሌ ነው ወጣው ከወጣው ሁለት አመት። ስለዚህ አባቶቻችን ባዶ እግራቸውን ሄደው ለኛ ጫማ ገዝተው ልጆቻቸውን አስተምረው የነገ ኩራትና ተስፋ የሀገር አለኝታ ሊያወጡን ብለው የሀገር መሪ ሊያደርጉን ብለው የተማረ ማህበረሰብ ሊያበዙ ብለው እነሱ እኛ የምንጠብቃቸውን ከብቶች ጠብቀው ነው እኛን ያስተምሩ አስራ ሰባት አመት ተምረን፣ ግን በረሃ ተለቀቅን። በረሃ ተለቀቅን። የዘረፋ መንገድ ነው እየዘረፉ ነው ይሉናል። እሺ ከህዝብ ጋር ነው የምንኖረው፣ የትኛውን ቤት ዘረፍ? ዘራፊ ሌባን አጥፍተን ሌቦቻችን አጠፉብን ብለው ከኛ ላይ ዘመቻ መጡ። ያኔ ፈንከራ ሲወረድ አርማዶ ሲወረድ በሌባ አንድ ቀን ብቅ ውሎ ያልመጣ ሳንጃ ቢሮ ላይ ቁጭ ውሎ በዛን በሙሴባም አልፎ ጎንደር ደርሶ እየመጣ አንድ ቀን መቶ ማያውቀው ዛሬ እኛ ስንገባ ሌቦችን ስናጠፋ ሌቦቻችንን አጠፉብን። ክብሮቻችን ናቸው ሌቦቻችን ዘበኞቻችን ናቸው። እነዚህ ሌቦች አጠፉብን፣ እነዚህ ሌቦች ልናጠፋቸው ይገባል፣ ዘራቢ ናቸው አሉና ከላይ አርማጦና ከታች አርማጦ ጋር የጋራ ግ እንዳደረጉና ዘመቻ መጡ። አያሳዝን ወገን አስፋልት ላይ ጠብቀን አልመታ ናቸው። አልፋችሁ አትሂዱ አላል ናቸው። ስራችሁን እንዳሰሩ ብለን አላገር ናቸው እኛ እየሰራ ነው ያለን። እንደ ሌባ ተሽሎክሉከን ሳሙናል እንገዛ እንኳን እንደ ሌባ ተሽሎክሉከን እነሱ ሲሄዱ ተሽሎክሉከን መጠን ሳሙና ገዝተን ነው የምንወጣው። ይህን በምናደርግበት ቦታ ያና ያ የተራራቀው ኃይል ተገናኝቶ እኛን ለማጥፋት ዘመቻ መጣ። ይህ ማን ነው ካልከኝ የአንተም የኔም ወገን ነው። አይ መፍትሄው ምንድን ነው ካላችሁ ሙልቀን እንደተናገረው ወገን ወገናችሁን ምከሩ። አንደኛ ሁለተኛ፣ ሁላችንም ቢሆን ዛሬ ትንሽ ውስጤ ደስ ብሎ ትውሏል። ዛሬ በጣም ብዙ ህዝብ አስቀዳሽ ሆኖ በጣም ብዙ ህዝብ ውሎውን ጾሙን ውሎ አይቼዋለሁ። ይህ ሁሉ መንዘው ምንድነው? ካላችሁ የእግዚአብሔር ቁጣ ነው። አሁን እንግሊዝ ብትመጣብን ችግር የለም አላማ ነው። ሀገር ተሀገር ጋር ነው የተጋጨው። አሁን እኮ ያበበ ልጅ የከበረ ልጅ ነው አይደል? እየገደለው ያለ ይሄ ምንድነው ምክንያቱ ካላችሁ ለኖ ቃል ኪዳን በገባለት መሰረት እግዚአብሔር ሁሉን ህዝብ አላጠፋውም ብሎ ቃል ኪዳን ስለገባለት፣ በኃጢአታችን ምክንያት የጥፋት አዋጅ እንዳያውጅብን ቃል ስለገባ፣ በኃጢአታችን ምክንያት አለመግባባትን ዘራብ አንድ አማራኛ እየተነጋገርን መረዳት መረዳዳት ያልቻል አንድ ቋንቋ እያወራን ያወራነው ነገር ማን ረዳው? ማን ሰማማ? ማሰቢያ ልቦና እያለን መስሚያ ጆሮ እያለን የማንሰማ ልብ እያለን የማናገናዝብና ተፈጠር ተፈጠርን ሰዎች። ስለዚህ ይህ በዚህ አይነት ሁኔታ ተቀጠል አማራ የሚባለው ነገር አሁን ለናንተ የማይመጥን በጣም ከባድና ውስብስብ የሆነ ፖለቲካዊ ሴራ አለ ገና ነገ ወይም ነገ በኋላ ወይም። ከስድስት ወር ከሰባት ወር ወይም ከአንድ አመት በኋላ ይፋ ሆኖ የሚመጣ ለዚህ ህዝብ የማይመጥን ዛሬ ብናወራውም የሚያመጥን ከባድ የሆነ የጥፋት አዋጅ ዳር ድንበርን ከቧል። በአራቱም ማዕዘን ጠላት ሰርተውልናል፣ በአራቱም ማዕዘን ጠላት አዘጋጅተውልናል። የትኛውም አቅጣጫ ወገን የለን። በየትኛውም አቅጣጫ ማለት በየትኛው ከኢትዮጵያ ውስጡ ነህ እንኳን አማራ ከኢትዮጵያ ውስጡ ነህ። በዚህኛው በኩል ብትሄድ ከክልል ስድስት ጋር ጠበኛ ነህ፣ ከጉሙዝ ጋር በፖለቲካው የትም አትሄድም፣ አጋጭተውሃል። በዚህኛው ብትሄድ ከኦሮሞ ጋር፣ በዚህኛው ብትሄድ ከትግራይ ጋር፣ በዚህኛው ብትሄድ አርማጮን ግማሹ መሬት ከፍለው ሰጥተው ለሱዳን ከሱዳን ጋር ግጭት አለ። ወዳጅነት የለንም፣ ታውቁታላችሁ። ደርግን ገልብጦ ኢህአዲግ ሲገባ መመሸጊያው የነበረው ሱዳን ነው። ዛሬ አንተ የትም መመሸጊያ የለህ። ለመቶ ሃምሳ አመት ሲሰራ የቆየው መጠጊያ አልባ እንድትሆን ነው። ኃይልህም አንግዳ አስፈሪ ነው፣ ከባድ ነው። ተኩስም ከባድ ነው። ያን ተኩሳችን ግን ወንድ ማማሽ መጋደያ ያደረግ ነውና እህ መተ መተግበር ያለበት አላማው ላይ መሆን መቻል አለበት። አላማውን በደንብ መጠቀም አለብን። የመንግስትን ፖለቲካ እዚህ ላይ ማክሸፍ መቻል አለብን። ህዝባዊ ትግል ማድረግ መቻል አለብን። ሌባን ማጥፋት መቻል አለበት። እዚህ አካባቢ የመጨረሻ ንግግር የሚሆነው ሌባ ላይ ሌባ ላይ